እኛ ያዘጋጀውን መንግስትን እንዳልወርስ የሚያደርገው ነገር ትቀብራላችሁ። ዛሬ መንግስት ሰማያት ቁልፍ ይዛችሁ ትመጣላችሁ። አሜን። ሰላም፣ ቅዱሳን በመላው ዓለም ላይ የምትገኙ ኢትዮጵያውያንና ኤርትራውያን እንዲሁም ደግሞ በተለያየ ዓለም ላይ ሆናችሁ የምትገኙ ቅዱሳን የእናንተ ወንድም ፕሮፌት ም ነኝ። ዛሬ እዚህ የተገኙት በጣም በውስጤ አንድ ሀስት ያደርጉ ነገር ሰራለ ነው። እሱ ምንድነው ካላችሁ፣ የፎርስ ቤተ ሳይዳ ዓለም አቀፍ ቤተክርስቲያን ዛሬ ሶስተኛ ዙር አዲስ የተወለዱ ልጆችን ወይም በውሃ ጥምቀት ስነ ስርዓት ላይ በመገኘት ተጠምቆ የሚመለሱ ልጆችን ይዘን ስንመለስ ከነሱ ጋር በመሀል በመገኘት በጣም ደስ ብሎኝ ይህንን ማስታወቂያ በመላው ዓለም ላይ የምትገኙ እናንተ ምንድሳሉ ይህን ታላቅን የጌታ ኢየሱስ ክርስቶስ ተልኮ ስርአን ለብ እየፈጸመች ካለች ታለች ከፋውስት ቤተሰዳ ዓለም አቀፍ ቤተክርስቲያን የምትላለፈውን ሄድመትም እንዲሁም ደግሞ ቪዲዮን እንድታዩ እና እንድሰሙ ደስም እንድላችሁ ከኛ ጋር ይህንን ወደ እናንተ ለማድረስ ነው። በጣም ደስ ይላል። የቤተ ክርስቶንቶ ፕሮፌት ዘካርያስ በቀለ እንድንዚህ ያሉ ትውልድን እያፈራ በመሆኑ በጣም በውስጥ ሀስት እያልኩኝ በፊታችሁ ቆሜ ይህንን ለማስታዋወቅ ወድጅዋል። በጣም ደስ ብሎኛል። ይህ ሶስተኛ ዙር ይህንን የሚያክል ሰራዊትን ወደ እግዚአብሔር መንግስት እንዲቀላቀሉ የማድረግ የማስተማር ችሎታ እግዚአብሔር በመስጠቱ በጣም ደስ እያለኝ ከዚህ በሚቀጥለው ደግሞ በአራተኛ ዙር በጣም በጣም ከዚህ በበለጠና በተሻለ እንደሚቀርቡ ተስፋ እያደርኩኝ፣ አሁን ላለው ጊዜ ግን እነሱን የረዳውን እግዚአብሔርን እጅግ አድርጌ ላመሰግን እወዳለሁ። ወዳቸዋለሁ። በእያላችሁ በሰላማችሁ ብዙ ይሁን። ሻሎም። እስቲ ከዛሬ ቀን ጀምሮ ብሎ ከዛሬ ቀን ጀምሮ አሮጌ ማንነት ያልፋል፣ አዲስ ሆኜ እንደገና ይወለዳለሁ። አሜን። አዲስ ሆናችሁ ዛሬ ትወለዳላችሁ። አሜን። አዲስ ሆኜ ዛሬ ትወለዳለሽ። አሜን። አዲስ ሆነ ዛሬ ትወለድ ይችላል። አሜን። ኢየሱስ ጌታ ነው። አሜን። ለዚህ ነው ዮሐንስ ወንጌል ላይ ኒቆዲሞስ ስላላወቀ ማንነቱ ስላልገባ የናዝሬቱን ኢየሱስን ጠየቀው። ምን ብሎ እናቱ ውስጥ ዳግም ገብተ ነው የምንወለደው ብሎ ኢየሱስን ጠየቀ። ኢየሱስ ደሞ እንደዛ አለ፣ ከሥጋ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዛሬ ከመንፈሱ ትወለዳለች። አሜን አንድ ሰው ካለ አሜን በሉ። ዛሬ ከመንፈስ ቅዱስ ትወለዳላችሁ አሜን። ዛሬ ከመንፈስ ቅዱስ ትወለጃለች አሜን። አያችሁ፣ ከስጋ የሚወለድ ስጋ ነው። ከስጋ የሚወለድ ስጋ ነው። ከመንፈስ የሚወለድ ደግሞ ምንድን ነው? መንፈስ ነው። ዛሬ ከመንፈስ ትወለጅ ያለሽ የአሮጌ ማንነቱን ትቀብራላችሁ። ማያስፈልገው ነገር ትቀብራላችሁ። ማያዘልቀው ነገር ትቀብራላችሁ። ወደ ክብሩ ወደ ከፍታ አብ ለኛ ያዘጋጀውን መንግሥትን መንግስትን እንዳንወርስ የሚያደርገው ነገር ትቀብራላችሁ። ዛሬ መንግስት ሰማያት ቁልፍ ይዛችሁ ትመጣላችሁ። ሌሉያ በጌታ በኢየሱስም ይሄ ስልጣን ሰጠው። እንደዚህ ይላል ኢየሱስም መልሶ እንዲህ ስል እውነት እውነት እላለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባም ከምንና ከምል ከውሃና ከመንፈስ ቅዱስ ካልተወለደ የእግዚአብሔር መንግሥት ሊወርስ ሊያይም ሊገባም አይችልም አለ። ከመንፈስ ቅዱስ ካልተወለደ ከውሃ ብቻ አይደለም፣ ከውሃና ከመንፈስ ቅዱስ ካልተወለደ የእግዚአብሔር መንግሥት ሊገባ ሆነ ሊያይም አይችልም አለ። ስለዚህ ከመንፈስ ቅዱስ መወለድ ያስፈልጋል። ከመንፈስ ቅዱስ ስንወለድ ያላችሁ በደንብስ፣ ቅድም ጠቅሻችኋለሁ። ከመንፈስ ቅዱስ ስንወለድ የመጀመሪያ ማንነት አይከተልም። ከመንፈስ ቅዱስ ስንወለድ የመጀመሪያ ውሸት አይከተልም። ከመንፈስ ቅዱስ ስንወለድ የመጀመሪያ ዝሙት አይከተልም። ከመንፈስ ቅዱስ ስንወለድ እግዚአብሔር በእኛ ሕይወት የማይወጣው ነገር አይከተልም። ምን ሆነን ነው የምንወጣው? አዲስ ፍጥረት ሆነን፣ አዲስ ፍጥረት መጀመሪያ በስጋ የምትመራችሁት እናንተ ዛሬ ስትወለዱ በምን ትመራላችሁ? በመንፈሱ ትመራላችሁ። በእግዚአብሔር መንፈስ በእግዚአብሔር መንፈስ ትመራላችሁ። እስቲ አንድ ሰው ካለ ከኔ ጋር እኔ በእግዚአብሔር መንፈስ ይመራል ብሎ። ትላንትና በስጋ ልትመሩ ትችላላችሁ ያ አንግል ስትራመዱ ስትመላለሱ በስጋ ማንነት ስላላችሁ በስጋ ማንነት ልትመላለሱ ልትመሩ ትችላላችሁ። ዛሬ ግን ስትወለዱ የምትመሩ በምንድን ነው? በመንፈሱ። በምንድን ነው? በመንፈሱ፣ በእግዚአብሔር መንፈሱ። አድርግ የሚለውን ታደርጋላችሁ፣ አታድርግ የሚለውን አታደርጉም። ግባ ሲባል ትገባለህ፣ አትግባ ካለ አትገባ። ምክንያቱ የምን ማንነት ስላለ የአዲስ ፍጥረት ማንነት ስላል አዲስ ፍጥረት የሆኑ ሰዎች በመንፈሱ ስለሚመሩ፣ አንችም አንተም የምትመራው በምን እንደሆነ በመንፈስ ነው። እስቲ በመንፈስ ይመራለው በመንፈስ ይመራለው። ኢየሱስ ጌታ ክብር ይሁን። እንደዚህ ይላል፣ ዳግመኛ የተወለዳችሁ ከሚጠፉ ዘር አይደሉ። አሜን! አትሉ? አሜን! ዳግመኛ የሚወለዱ ምን የሚሆኑ አይደሉ ከሚጠፉ ዘር አንድ ሰው ካለ እኔ የሚጠፋ ዘር አይደለሁም። ምን የሚሆነው አሁን እንደገና አዲስ ፍጥረት የሚሆን ሰው ከሚጠፋ ዘር አይደለም። ይጠፋው ዘር ትወለዳለህ። አሜን። ከማይጠፋ ዘር ትወለዳለህ። አጠገብ ያለው ሰው ያዘር እንትና ከማይጠፋ ዘር ነው የምትወለደው በለው። ከማይጠፋ ዘር ነው የምትወለደው፣ ድገም። ከማይጠፋ ዘር ነው ይሄን ካለ በኋላ በሕያውና ዘላለማዊ በሚኖር በእግዚአብሔር ቃል ከማይጠፋው ዘር ነው እንጂ ከስጋ ሁሉ እንደ ክብር ከሥጋ ሁሉ እንደ ሳር ክብር ሁሉ እንደ ሳር አበባ ነውና፣ ሳሩ ይጠወልጋል፣ አበባው ይራገባል። የጌታ ቃል ግን ለዘላለም ይኖራል። በወንጌል የተሰበከላችሁ ይህ ቃል ነው እያለ ይናገራል። ስለዚህ ዳግመኛ ስትወለዱ ከማይጠፋ ዘር ስትወለዱ ልክ ከዚህ ይሄ ቃል ወደ ውስጣችሁ ወደ አጥንታችሁ ወደ ደማችሁ ውስጣችሁ ዘልቆ ይገባል። በመንፈሱ መመራት ትጀምራላችሁ። ሃሌሉያ! ኧረ ሃሌሉያ! እስቲ አንድ ጊዜ ከእኔ ጋር እጆቻችሁ ብንከርኩና እኔ አዲስ ፍጥረት ነው ይበሉ፣ ድገሙ

ተጫዋቾች ልብሳቸውን ቀይሩ።